ስንጌ ባንክ የስፖርት ዘገባችን የክብር አጋር ነው። ከልብ እናመሰግናለን። እንዴት አምሽታችኋል? ክብራት ተመልካቾቻችን ለኢቲቪ 57 ወደ ያዝናቸው ስፖርታዊ ጉዳዮቻችን እናልፋለን። እሱ ባለው ተሾመ ነኝ። አብራችሁን ቆዩ። በሰባተኛ ሳምንት የሲቢ የኢትዮጵያ ፕሪምየር ሊግ ወላይታ ዲቻና አዳማ ከተማ ተጋጣሚዎቻቸውን አሸነፉ። በውጤት ቀውስ ውስጥ የሚገኘው ወላይታ ዲቻ ወልዋሎ አዲግራት ዩኒቨርሲቲን ሁለት ለአንድ አሸንፏል። ወላይታ ዲቻ በውድድር ዓመቱ የመጀመሪያ ድሉን ባስመዘገበበት ጨዋታ ውብሸት ክፍሌና ቅዱስ ቂርቆስ ግቦችን አስቆጥሯል። ፈቃዱ መኮንን የወልዋሎ አዲግራት ዩኒቨርሲቲን ግብ አስገኝቷል። ወልዋሎ በሊጉ አሁንም ማሸነፍ አልቻለም። በሌላ ጨዋታ አዳማ ከተማ ባህርዳር ከተማን አንድ ለምንም አሸንፏል። በሐዋሳ ዩኒቨርስቲ ስታዲየም በተደረገ ጨዋታ አቡበከር ሳኒ ብቸኛዋን ግብ ከመረብ አሳርፏል። ደካማ ጅማሪ ያደረገው ባህርዳር ከተማ በውድድር ዓመቱ ለሁለተኛ ጊዜ ተሸንፏል። ውጤቱን ተከትሎ አዳማ ከተማ በ12 ስድስተኛ ደረጃ ላይ ሲቀመጥ፣ ባህርዳር ከተማ በነበረበት ዘጠነኛ ደረጃ ላይ ይገኛል። 12 ሰዓት በጀመረ ሌላ ጨዋታ ኢትዮጵያ መድን ከነገሌ አርሲ ያደረጉ ያሉት ጨዋታ ምስጋኑ መላኩ ባስቆጠራት ግብ ነገሌ አርሲ አንድ ለምንም እየመራ ይገኛል። ነገ መቻል ከሲዳማ ቡና፣ ኢትዮ ኤሌክትሪክ ከቅዱስ ጊዮርጊስ፣ ሐዋሳ ከተማ ከፋሲል ከተማ እንዲሁም ሸገር ከተማ ከኢትዮጵያ ቡና ይጫወታሉ። በኢትዮጵያ ፕሪሚየር ሊግ በኢትዮጵያ ሴቶች ፕሪሚየር ሊግ ስምንተኛ ሳምንት ይርጋ ጨፌ ቡናና አዳማ ከተማ አሸንፏል ጨዋታቸውን ከልደታ ክፍለ ከተማ ጋር ቀን ሰባት ሰዓት ላይ በአበበ ቢቂላ ስቴዲየም ያደረጉት አዳማ ከተማዎች ሁለት ለአንድ በሆነ ውጤት አሸንፏል። አዳማ ከተማን አሸናፊ ያደረጉ ግቦችን ሰርካለም ሻፊና ምስር ኢብራሂም አስቆጥሯል። የልደታ ክፍለ ከተማን ብቸኛ ግብ ቃል ኪዳን ጥላሁን አስገኝታለች። ከአዲስ አበባ ከተማ ጋር የተገናኘው ይርጋጨፌ ቡና ደግሞ አንድ ለምንም በሆነ ውጤት አሸንፏል። በሌላ ጨዋታ ድሬዳዋ ከተማ አርባ ምንጭ ከተማን ሁለት ለአንድ ሲያሸንፍ ለድሬዳዋ ዝናሽ ሰለሞንና ፍርማ የከበደ ኳስን ከመረብ አገናኝቷል። ነገም የስምንተኛ ሳምንት መርሃ ግብሮች ቀጥሎ ሲደረጉ አምስት ሰዓት ላይ ባህር ዳር ከተማ ከቦሌ ክፍለ ከተማ እንዲሁም ቀን ዘጠኝ ሰዓት ላይ መቻል ከኢትዮጵያ ንግድ ባንክ ይጫወታል። በሴካፋ ዞን ከ17 ዓመት በታች አፍሪካ ዋንጫ ማጣሪያ ነገ ከምድብ አንድ ቀድሞ ወደ ቀጣዩ ዙር ማለፋቸውን ያረጋገጡት ኢትዮጵያና ኬንያ ይገናኛሉ። ሁለቱ ሀገራት ካደረጓቸው ሶስት ጨዋታዎች ሁለቱን ማሸንፎ በአንዱ አቻ ወጥቶ ምድባቸውን በእኩል ሰባት ነጥብ እየመሩ ቀጣዩን ዙር መቀላቀላቸው ይታወሳል። ነገ የምድብ መሪ ሆኖ ለማጠናቀቅ ቀን አስር ሰዓት ላይ በአበበ ቢቂላ ስቴዲየም ይፋለማሉ። ኢትዮጵያ የተሻለ የግብ ክፍያ መያዟን ተከትሎ የምድቡ መሪ ሆና ለማጠናቀቅ አቻ በቂዋ ነው። ምድቡን በበላይነት የሚያጠናቅቀው ቡድን በሩብ ፍጻሜ ዩጋንዳን ሲገጥም ሁለተኛውን የሚያጠናቅቀው ደግሞ ከታንዛኒያ ጋር ይገናኛል በዚሁም ድብ የሚገኙት ደቡብ ሱዳን ና ሩዋንዳ ነገ ቀን ሰባት ሰዓት ላይ ይጫወታሉ። የአውሮፓ ሻምፒዮንስ ሊግ አምስተኛ ዙር ጨዋታዎች ዛሬ ቀጥሎ ይደረጋሉ። ቼልሲ ከባርሴሎና፣ ማንቸስተር ሲቲ ከባየር ሊቨርኩሰን ና ማርሴሌ ከኒውካስል ጨዋታዎች ትኩረትን ከሚስቡት መካከል ናቸው። ይበልጣል ሰውነት ተጨማሪውን ይዞታል። የአውሮፓ ሻምፒዮንስ ሊግ ዛሬ ምሽት ሁለት ከአርባ አምስት ና አምስት ሰዓት በሚጀምሩ የአምስተኛ ዙር መርሃ ግብር ዘጠኝ ጨዋታዎች ይመለሳል። ቸልሲ ከባርሴሎና ማንቸስተር ሲቲ ከባየር ሌቨርኩሰን ና ማርሴ ከኒውካስል ዩናይትድ የሚያደርጓቸው ግጥሚያዎች ደግሞ የተሻለ ትኩረትን ካገኙት መካከል ናቸው። የወቅቱ የኤሮፓ ኮንፈረንስ ሊግ ሻምፒዮኑ ቸልሲ በሜዳው ስታንፎርድ ብሪጅ ነው የአምናውን የሻምፒዮንስ ሊግ የግማሽ ፍጻሜ ተፋላሚ ባርሴሎናን የሚያስተናግደው። ብሉ ግራናዎች ለሻምፒዮንነት በታጩበት መድረክ በተጠበቁበት ልክ ሆነው ለመገኘት እየተቸገሩ ባሉበት ወቅት ላይ ነው። ቼልሲን የሚገጥሙት የአንሲ ፍሊክ ቡድን ካለፉ አራት ጨዋታዎች የሁለት ድል የአንዳቻና የአንድ ሽንፈት ውጤት መዝግቦ በደረጃ ሰንጠረጁ 11ኛ ላይ ተቀምጧል። በቀጥታ ወደ ጥሎ ማለፍ የሚያስገባው ደረጃ ላይ ለመገኘት ሁለት ነጥብ ይጎድለዋል። በአራተኛ ዙር ጨዋታ ከክለብ ብሩጅ ጋር ሶስት አቻ መለያየቱ ይታወሳል። የመድረኩ የአምስት ጊዜ አሸናፊ በጨዋታው ሶስት ጊዜ ከተመራ በኋላ ነው በመጨረሻም ነጥብ ተጋርቶ የተለያየው። በአንጻሩ በላሊጋው ጥሩ የሚባል ግስጋሴን እያደረገ ይገኛል። በኤል ክላሲኮ ደርቢ ከ ደረሰበት ሽንፈት በኋላ ያደረጋቸውን ሶስት ጨዋታዎች በሙሉ በአሸናፊነት ደምድመዋል። ከረጅም ጊዜ በኋላ ወደ ስፖቲፋይ ካምፕኑ ስታዲየም በተመለሰበት የ 13 ተኛ ሳምንት ጨዋታ ቅዳሜ ለት አትሌቲክ ቢልባውን አራት ለባዶ አሸንፎ ከመሪው ሪያል ማድር ጋር ያለውን የነጥብ ልዩነት ባንድ አጥብቧል። ተጋጣሚው የኤንዞ ማሬስካ ቼልሲን በተመሳሳይ በአራተኛ ዙር ሻምፒዮንስ ሊግ ጨዋታ ያቻ፣ በ12ኛ ሳምንት የእንግሊዝ ፕሪምየር ሊግ ደግሞ የድል ውጤት ካስመዘገበ በኋላ ነው ባርሴሎናን የሚገጥመው የምራብ ለንደኑ ክለብ በወሩ መጀመሪያ ከካ ከካራባ ጋር ሁለታቻ መለያየቷ አይዘነጋም። በሊጉ በርንሌን ሁለት ለባዶ አሸንፎ ከመሪው አርሰናል ጋር ያለውን የነጥብ ልዩነት በስድስት አጥብቧል። ባርሴሎና ና ቼልሲ ከአውሮያን 2008 እስከ 2012 ድረስ በመድረኩ የጥሎ ማለፍ ጨዋታዎች ላይ በተደጋጋሚ የሚገናኙ ባላንጣዎች እንደነበሩ አይዘነጋም። በ በ2008/2009 ውድድር ዘመን በግማሽ ፍጻሜው ተገናኝተው አወዛጋቢ የዳኛ ውሳኔ ባርሴሎና ለፍጻሜው ያለፈበትና በድጋሚ በ2011/2012 ተገናኝተው ዝቅተኛ የአሸናፊነት ግም ለሚያገኙት የተሰጠው ቼልሲ በድምር ውጤት ሶስት ለሁለት አሸንፎ ያለፈበት አጋጣሚም ይታወሳል። ብሪጅ ላይ ቼልሲ አንድ ለባዶ ካሸነፈ በኋላ ካምፕኑ ላይ በመልሱ ጨዋታ ፈርናንዶ ቶሬዝ ነበር በዘጠና ሁለተኛው ደቂቃ ለቼልሲ አቻነቱ አንጎል አስቆጥሮ ቡድኑን ለፍጻሜ አሳለፈው። የሮቤርቶ ዲማቲዮ ቡድን በፍጻሜው ባየር ሙኒክን በመለያ ምት አሸንፎ ዋንጫውን አንስቷል። ዛሬ በባለሜዳው ቼልሲ በኩል የእግር ጣት ጉዳት ላይ የሚገኘው ኮል ፓልመር ጨዋታው ሊያመልጠው ይችላል ተብሏል። አምበሉ ሪስ ጄምስ በበርንሌው ጨዋታ ባጋማሽ ጨዋታ ሰባት ክፍለ ጊዜ ተቀይሮ ቢወጣም ለወሳኙ የዛሬው ግጥሚያ ዝግጁ መሆኑን አሰልጣኝ ኤንዞ ማሬስካ አረጋግጠዋል። ፈረንሳዊው ተከላካይ ዌስሊ ፎፋናም እንደሚመለስ ይጠበቃል። በሃንሲ ፍሊክ ባርሴሎና በኩል በጉንፋን በሽታ የተጠቃው ማርከስ ራሽፎርድ የመሰለፉ ነገር አልተረጋገጠም። ወሳኙ አማካይ ስፍራ ተጫዋች ፔድሪ ጎንዛሌዝ ግን ገና ከጡንቻ ጉዳቱ ሙሉ በሙሉ አላገገመም። ፍሊክ የአማካይ ስፍራው ላይ ማርክ ካሳዶ፣ ፈርሚን ሎፔዝ ና ፍሪንኬ ዲዮንግን እንደሚያጣምሩ ይጠበቃል። ለረጅም ጊዜያት ከጨዋታ ርቆ የቆየው ራፊና በቢልባው ጨዋታ ተቀይሮ እንደ መግባቱ ዛሬም የመጫወት እድል ያገኛል ተብሏል። ነገር ግን አሰልጣኝ ሃንሲ ፍሊክ በሳምንቱ ሁለት ግቦች ላስቆጠረው ፈራንቶሪስ ቅድሚያ ሊሰጡ ይችላሉ። በሌሎች ስታዲየሞችም ጨዋታዎች ሲደረጉ በሊጉ በኒውካስል ዩናይትድ ሁለት ለአንድ የተሸነፈው ማንቸስተር ሲቲ የጀርመኑን ባየር ሌቨርኩሰን ያስተናግዳል። የካስፐር ዩማን ሌቨርኩሰን በቡንደስ ሊጋው ቅዳሜ ዕለት ቮልፍስበርግ እንደማሸነፉ በጥሩ መነቃቃት ላይ ሆኖ ነው ወደ እንግሊዝ የተጓዘው። በኤሪክቴናግ የተመራ ደካማ የውድድር ዘመን ጅማሮ ነበ የነበረው ቡድኑ በዴንማርካዊ ዮማን ዘመን ወደ አምናና ታች አምና ከፍታው ለመመለስ እየተቃረበ ነው። ነጥቡን ሀያ ሶስት በማድረስ በቡንደስ ሊጋው ወደ ሶስተኛ ደረጃም ከፍ ብሏል። በአውሮፓ ሻምፒዮንስ ሊግ ግን አምስት ነጥብ ብቻ ሰብስቦ ሀያ አንደኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ በአንጻሩ በአስር ነጥብ የአራተኛነቱን ስፍራ ይዞ ይገኛል። ስላቪያ ፕራክ ከአትሌቲክ ቢልባው፣ ናፖሊ ከካራባግ፣ ቦሩሲያ ዶርትሙንድ ከቪያሪያል፣ ቦዶ ከዩቬንቱስ፣ ጋላታሳራይ ከዩኒየን ሳንጅሎዝ እንዲሁም አያክስ ከቤኔፊካም ዛሬ የሚደረግ ያደረጉ ግጥሚያዎች ናቸው። ተመልካቾ ውስጥ ለኢቲቪ 57 የያዝናቸው ስፖርታዊ ዘገባዎች ይህን ይመስሉ ነው።